ሰላም ሰላም የታግሮ ዩቱብ ቻናል ተከታታዮች አሁን ይዤላችሁ የመጣሁት ኢሞ ላይ ማስተካከል ያለብን ሲቲንግ ነው ማሳያችሁ በኢሟችን የተዛዛፍነውና የተላላክነውን ፎቶም ሆነ ጽሁፍም ሆነ ሰዎች ገብተው እንዳያዩብን ያለምንም አፕሊኬሽን አፕሊኬሽን ሳናወርድ ኢሟችንን በኢሟችን በራሱ እንዴት እንደምንቆልፍ ነው ማሳያችሁ አዲስ ዩቱብ ነው ሰብስክራይብ አድርጉት ቪዲዮውን ደግሞ ላይክ አድርጉት በመጀመሪያ ወደ ኢሟችን እንገባለን። ወደ ኢሟችን ከገባን በኋላ የፕሮፋይላችንን እንከዋለን፣ አላ ያለውን ፕሮፋይላችንን እንከዋለን የኢሟችን ፕሮፋይል። ከዛ እንደዚህ ያመጣልና፣ እንደዚህ ሲያመጣልን እቺን ምልክት ያደርጉባትን እንከታለን። አያት እቺን ማለት ነው እንደዚህ እንከዋለን። ከዛ እንደዚህ ያመጣልና፣ እንደዚህ ሲያመጣልን አሁንም ምልክት ያደርጉባትን እንጫናታለን። አያትችን የቁልፍ ምልክት አለባት። ይሄን እንጫነዋለን። ከዛ እንደዚህ ነው የሚያመጣልን። እንደዚህ ሲያመጣልን ሃታይ ኢኔብል እምትላለች በሰማያዊ ማለት ነች፣ ምልክት ያደረኩባትን እሷን እንጫናታለን እችን። ከዛ እንደዚህ ያመጣልና እንደዚህ ሲያመጣልን ቁጥር አስገቡ ነው የሚለው ኮድ ማለት ነው። የምትፈልጉትን ቁጥር እናንተ ማትረሱት ኮድ አስገቡ ይላል እናንተ የማትረሱት ማለት ነው። ኢሞአችሁን ማንም ሰው ገብቶ እንዳያነበው ወይም ደግሞ ማንም የተላላከችሁ ሰው እንዳያነባችሁ ከፈልጋችሁ በዚህ ቁጥር እንቆልፈዋለን። ከዛ ግን የእናንተ የማትረሱት ቁጥር መሆን አለበት። ለምሳሌ እኔ አንድ ሁለት ሶስት አራት ብየዋለሁ። ከዛ ድገሙት ይላሉ። ያስገባነውን ቁጥር ነው የምንደግመው፣ በድጋሚ ማለት ነው። አንድ ሁለት ሶስት አራት። እናንተ የፈለጋችሁት ቁጥር ማድረግ ትችላላችሁ። እንደዚህ እንደዚህ ሲያመጣልን ተታ ያለው ሰንበት በሰማያዊ ደን ምትላለኝ እች ምልክት ያደርጉባትን ደን ነው አለ። ከዛ አሁንም በዚህ አያበቃም። እንደዚህ አርከተው ነው አይቆለፍም። እንደዚህ ያለ ጽሑፍ ሲያመጣልን አውቶ ሉክ ምትላለኝ እያች ምልክት ያደርጉባትን እችና እችን ነካታለን። እዛ እንደዚህ ዝርዝር ያመጣላችኋል ለአንድ ከኢሟቹ ከወጣችሁ የሚዘጋው ከአንድ ደቂቃ በኋላ ነው ወይ ከ15 ደቂቃ በኋላ ነው ወይ ለአንድ ሰዓት ለአምስት ሰዓት ይለናል፣ ወይ ደግሞ እብሪ ታይም ይለናል። ስለዚህ ምንድን ነው ማድረግ ያለብን እናንተ መቆለፍ ከፈለጋችሁ የፈለጋችሁትን ደቂቃ ትነኩታላችሁ። ግን መሆን ያለበት ምንድን ነው ኤቭሪዋን ከኢሟቹ ወጣ እንዳላችሁት ሁሉም ጊዜ በራሱ እንዲቆለፍ እናደርገዋለን። ከአንድ ቀበፊ ሳይሆን ኤቭሪዋን እናደርገዋለን። መጀመሪያ ላይ ያለ እዚች እናደርጋታለን፣ አያትችን ማለት ነው ምልክት ያደርጉባትን ጫፏን ከወደ ጫፍ ነካ እናደረጋታለን። አለቀ። ከእንግዲህ በኋላ ኢሟችን ተጠቅመን ስንወጣ በራሱ ይቆልፈዋል። ማንም ሰው ገብቶ የኛን ኢሟችን መፈተሽ አይችልም። አሁን ጨርሰናል። ከዛ ደግሞ እዚህ ማሳያችን ምንድን ነው ሌላ ሰዎች የኛን ኢሟችንን፣ ፕሮፋይላችን ወይም ደግሞ በቪዲዮ እያወራን በቪዲዮ ስናወራቸው እንዳይቀርጹ ነው። ወይም ደግሞ ሽትሽክር እንዳያደርጉ ከፈለግን ደግሞ እዚህ ሆ ያለን መጀመሪያ ፕሮፋይላችን እንጫናለን። የኢሞችን ፕሮፋይል እንጫናለን። ከዛ የቅድም የገባንበትን እንጫነዋለን። ይሄን ምልክት ያደርኩበትን ማለት ነው። እንደዚህ ያመጣልና እንደዚህ ሲያመጣልን አሁንም መጀመሪያ ላይ ያለው እነካዋለን። አያችን ምልክት ያደርኩበትን እችን እነካታለን። ከዛ እንደዚህ ያመጣልና እንደዚህ ሲያመጣልን ሀታይ ብሎክ ስክሪን ሻት ፎር ኮል ያቺን ምልክት አደረጉባት እችን እንጫናታለን። አሁን እንደዚህ አመጣልን። እንደዚህ ሲያመጣልን ይኸው ምልክት አደረጉባት እንደዚህ ላይ ታይቷለ እቺን እቺ እናንተ እንደዚህ ነው አልበራይም። እንደዚህ እናንተ እንጠብቃችሁ። ስለዚህ እንመጣ፣ እንደዚህ ያጫፍ ላይ እቺን እናበራታለን። ከእንግዲህ በኋላ ማንም ሰው የእኛን በቪዲዮ እያወራን ከሆነ ወይም ፕሮፋይላችንንም ሆነ መቀረጽ አይችልም። በቪዲዮ እያወራን ከሆነ በዚህ በሚያወሩበት ስልክ እኛን መቀረጽ አይችሉም ማለት ነው።